እንግዲህ ለእነ ጀሚላ ልብስ ልገዛዛ እየሄድኩ ነው። አንዳንድ ነገር ገዛዛላችኋለሁ ጫማ ምናምን ደስ ብሎኛል። ለሱመያም የተወሰነ ስጦታዎች ገዛዛለሁ አንዳንድ እቃዎችን ገዛዝቼላችሁ ምን ምን እንደ ገዛዛውላችሁ እነሱን ሰርፕራይዝ ሳረጋቸው የማሳያችሁ ይሆናል ማለት ነው። እና ስጦታ ምሰጣቸው ለሱመያም፣ ለአቲካም፣ ለጀሚላም እንግዲህ አንዳንድ ነገር አሁን የአቲካን እድሜዋን የጀሚላን ቁመቷን ሳንገናኝ ከአመት አለፈን ያው በግምት ምናምን ነው እንግዲህ። ሁሉ ነገር አንዳነት ብለው ከዛ በኋላ ገዛቼ እንደጨረስኩት ጉዞ ወደ ኢትዮጵያ ነው እንግዲህ አስቸኳይ። ለልጆች ልብስ እየገዛው ነው። ልካቸውን አላቅም። ያው ቢያንስ በእድሜያቸው ስለማቅ፣ እስኪ ምረጥልኝ እያየሁ ነው ልብስ ለመግዛት። ያው እየገዛውላቸው ነው። እንግዲህ ደስ ብሎኛል። አሁን በቃ ሱመያ ለጀሚላ ለአቲካ ስጦታ ገዛችላችኋለሁ። አሁን የቀረኝ የጓደኛ የመኪና ነው። መኪናውን በቃ ስንቀሳቀስበት ነበረ። አሁን ለሱ ሰጥቼው ከዛ በቃ ጉዞ በጠዋት ነገ ጠዋት ወደ ኢትዮጵያ አጓዛለሁ ማለት ነው። እንግዲህ ዱዓ አድርጉልኝ። እንግዲህ በሰላም እንድንገናኝ፣ ሱመያ ማሳቧ እንዳትቀየር ምንም ነገር እንዳይፈጠር ማለት ነው ኢንሻላህ አርጉልላችኋለሁ አሰላሙ አለይኩም ወራህመቱላሂ በረካቱ ውድና የተከበራችሁ ሰዎቻችን ሰላም ሰላም ብያለሁ ብያላችሁበት ሰላማችሁ ብዝት ይበል እያልኩኝ ዛሬ እንግዲህ በደስታ ነው የተመለስኩት ደስ ብሎኝ ነው የመጣሁት ማለት ነው ደስታው ምንድን ነው እንደምታዩት እሱ ሱመያ የሰራችውን ቪዲዮ አይታችሁታል። በቃ ናና አሁን እጅ ትሰጣለች መታረቅ ፈልጋለች። ናና ልጆችን አሳያለሁ ምናምን ነገር ብላኝ እኔም ያው ቪዲዮ ላይ እንዳያችሁት ተሯሩጬ ለልጆቼም ለሱመያም አንዳንድ ስቶቶችን ስገዛዛ ነበረ። ምናልባት ጫቅ ተለኝ ናን ቀርጽኩላችሁ አይሰማችሁ ከሆነ እንግዲህ፣ ሌላስ ምን ይዤ እሄዳለሁ። እስኪ በአሁኑ ደግሞ እነዚህ ንጀዴን ነው ያኔ ሱመያ ልጅ ሳትወልድ በፊት ይህም ፎቶ ከዚህ በፊት ማየታችታል። ይህም ፎቶ ከዚህ በፊት ማየታችታል ያን የሱመያ ልጅ ሳትወልድ በፊት ነበረ እንደዚህ ተሰርቶ ቤታችን ውስጥ ነው ነበሩ ፎቶቹ። እነዚህ እነዚህም ፎቶዎችም ልጃቸው ሌል ነው ሱመያ ቀጠን ብላ ማለት ነው ገና የልጆች እናሰጥተውን። እዚህ ጋር ደግሞ ጀሙን እርጉ ዞና ጀሚዬን እርጉ ዞና የሰራት ፎቶ ነበረ ማስታወሻ፣ ወደ ውስጥ ጀሚ ላይ ያለች ከመውጣቷ በፊት የነበረ ነው። ፎቶች በጣም ማስታወሻ ናቸው። ያው እንግዲህ በጣውላ ላይ የተሰሩት ይከብዳሉ፣ ይዞ ለመሄድም ይሰበራሉ፣ አይመች ምናም ብዬ ነበር በፊት ሲሄድም እየተወኩት። እና ይሄ በተለይ ትልቅ ነው ስጦታ የነ ባህር ነፈት ያነበረ በዚ ሰርቶልኝ የሰጠ እና ጀሙ፣ ይሄ ትልቅ ነው እንግዲህ እዚህ ያሉትን በፍሬም የነበሩ ፎቶዎች እንደዚህ አይነት ማስታወሻዎቻችንን እነሱንም ሰብስቤ ይዤ ልሄድ ነው ማለት ነው። ብቻዬን አይደለም ሄደው ማስታወሻችን ነው እና እነዚህንም ይዤ ልሄድ ነው ማለት ነው። አሪፍ የድሮ ማስታወሻዎች ናቸው። እዚህ የመን አብረን እያለን እንትን ያሉ ናቸው እና በተረፈው እናንተም ብዙ ስታግዙ ነበረ። ታረቁ ታረቁ በቃ ልጆቹን አሳዩ ምናም ስትሉ ነበረ ማለት ነው። እንሻላ በተረፈ ደግሞ ዱ አድርጉ። ሱመያ ሀሳቧን እንዳትቀይር፣ አትቀይር ብዬ አስባለሁ። በቃ ልክ አሁን እኔ አረብ ሴት አገባለሁ ብዬ አረቧን የመን ሳውጣት፣ ሱመያም ይህን ሀሳብ አመጣች ማለት ነው። በቃ ና ና ልጆችን አሳያለሁ። ልጆች እውነትም ከሆነ ደግሞ ልጆቹም እውነትም ታውቋቸው ሊሆን ይችላል። በቃ እኔ ተስፋ ቆርጫ ሱመያን መቼም እንደማላገኛት ልጆቹን ላታሳየኝ እንደወሰነች ተስፋ ስለቆረጥኩኝና ስላዘንኩኝ መሰለኝ፣ ልጆቹም አላ ሳውቋቸው ታውቋቸው ልጆቹ ባባባባ እያሉ ነው ልክ ምናምን ብላ ብቻ የሆነ ሰበብ ነው ማን መታረቂያ እንደዛ እያሉ ነው ብላ እንግዲህ ይምጣና ልጆቹን አሳየዋለው እና ብላኛለች። እና የሰርጉ ቀስ ብሎም ይደርሳል ከእሷ ገም ከታረኩ ደግሞ ሊቀርም ይችላል ማለት ነው። ሁሉ ነገር ተዘጋጅቼ መዋሽ ምናምን መስሏችሁ ነበር። መጀመሪያ አረብ አገባለሁ ስል እሷ ደግሞ መቼ የሚያገባ ምናምን ስትል ነበረ። በቃ አሁን ለእሷ ስል ተቸው። ወደ ኢትዮጵያ ጉዞ ነገ በሌሊት በጠዋት ለወጣ ነው ማለት ነው። ሁሉ ነገር አይታችኋል። ገዛ ዝቼ ጨራርሽ ምናምን ነገር ስዞር ነበረ መጀመሪያ ላይ እንዳያችሁት ማለት ነው። አሁን በቃ የቀረኝ እኔ ጋር የነበረ መኪና፣ ሁለት መኪና ነበረ። መኪኖች የጓደኛ ነው የፈለግከውን እየቀያየርኩ ስር ብሎ ስንቀሳቀስበት ነበር ማለት ነው። እሱንም በደንብ አመስገኘው የእጅ መኪናውን መልሼለት የሚሄድ ይሆናል ማለት ነው። እናንተም ዱአ አድርጉልን እንሻላ በሰላም ያገናኝ። እስከዛ ነገ በጠዋት እንሻላ ጉዞ ጀምራለሁ። እንሻላ እንደምንገናኝ ተስፋ አድርጋለሁ። ሮጬ አሁን ወደ ኢትዮጵያ ነው ማለት ነው። ያው ልጅቷም አረቧም እናንተ እንደምታውቁት በቃ ልንጋባ ሁሉ ነገር ወስነን ጨርሰናል። ተዘጋጅተንበት የሚከፈለውን ከፋፍዬ የተወሰነ የሚከፈለውን ከፍዬ አለው፣ ሌላውን ደግሞ በቃ ቢያንስ አሁን ጋብቻውን እንኳን ብሰርዝ ያው ብሩን ነው ማን ነው ለየቷ ብትወስደው ማለት ነው። የተከፈለውን እንደ ቀብድ ወይም ደግሞ እንደ ቅድሚያ አላለ ስታጭ የሚሰጠው እንደ ስጦታ የሚሰጠው በር እሱ ብር አይመለስም ማለት ነው። እሱን እንጅም ከስረው ሌላ ነው የሚሆንም። ያው ምናልባት ልታገባ በዓል መጥቶላት መልሳ ደግሞ ስታጣ ልታዝን ትችላለች። ግን ያው ከልጆች አይበልጥም። እሷን ትቻት ይቆይ ሌላ ጊዜ እንጨርሷለን ብያት ሌል ነው። ከሱመያ ጋር ተስማምተን ከኖርን በቃ እሷን ካንስል አድርጌዋለሁ ምናምን ላቸዋለሁ። ብሩን ሰደው ሌላ ባል ትፈልጋለች፣ ቆንጆ ነች፣ ታገባለች ማለት ነው ደግሞ ባል አታጣም እና ላይስጣት ለሷም ችግር የለውም። በተረፈው እናንተንም ከልብ ብላ መሰግናቸው የመጣት ብዙ ጊዜ እሱ እያስራሱ ገብታችሁ የእሷ ደጋፊ ራሱ ብትሆኑ በቃሽ እስካሁን አንከራታችሁ ይቅርታ ጠይቆሻል ተመለሽ ታረቂና ከልጆች አባት ጋር አብረሽ ኖሪ፣ ብላችሁ ብዙዎቻችሁ ብዙ ጊዜ ኮመንት ስር ምትጨቀጭቋት ነበር። በውስጥ የምታማክሯት ብዙ ሰዎች አላችሁ እና አሁን በጣም ደስ ብሎኛል። ልጆች ላይ ነው ከዓመት በኋላ ማለት ነው ሁለተኛ ዓመት ይዞ የነበረ በቃ ሰጅቶኝ ዓመት ድረስ ተከታትዬ ከአሁን በኋላ በቃ በቃ የራሴ ነው ትኖራለሁ፣ ብዬ በቃ የተለያየ ቪዲዮዎችንም ስሰራ ነበር። ብዙዎቻችሁም ተናዳችሁ ብኝ ነበረ፣ ቅርታ አድርጉልኝ። ከአሁን በኋላ በቃ ሱመያን ካገኘው ከሌላ ሴት ጋር እንድች አታዩኝም። ቪዲዮ ስሰራም ሆነ ሳውራም ሆነ አብሬ ሴድም ከሆነ እንድች ከማንም ጋር አታዩኝም። እሷ የሚያስቀይማትም የሚያስከፋትን የሚደብራትም ነገር አላረግም ማለት ነው እኔም እና አልሐምድላ ብያለው ሱመያ ይነት ስለተናገረችና አስባ በልጆቹም ሰበብ ቢሆን ልጆቹም እኔም ናፍቄያቸው እንዲባባ እያሉ ማስቸገራቸውም ለእኔ ቆንጆ የሆነ ማለት ነው። እነሱ ባይኖሩ መሀላችን ላይ ልጆች ባይኖሩ፣ እኔና ሱመያ ማንገናኝ አንታርቀው ነበር። ልጆችም ስላሉ ደግሞ ልጆች ያላባታቸው ማደግም ሆነ ያላባታቸው መቀመጥ ከባድ ነው፣ በህይወት እያለሁ ማለት ነው። እና ልጆች ባይኖሩ ኖሮ በእሷም ብትሄድ የልጅ እናት አለችም፣ በፈለገችው ሰዓት አግብታ መኖር ትችላለች። እኔም ልጆችን ብዬ አላስብም። ብንጣላም ብንለያይም ምለምንአይትን ያህል መታረቅም ብሞክርም በአጠፋ ይቅርታ ጠይቄያትም እንትን ካለ ይህን ያህል አመት ራሱ እንትና አያቆየ ነው ነበረ ማለት ነው። ልጆች መሀል መኖር ደግሞ ትልቅ ነገር ነው ማለት ነው። ለምን ሁለታችንም በልጆቻችን አሳበን የሆነ ችግር ቢፈጠር በልጆች ተሳቦ ልጆቹን ለማየት ሲል ልጆች ያስታርቃሉ። ከነሱ ጋር ምታረቅም ይመጣል፣ ከእሷ ጋር ምታረቅ ይመጣል። እንዲሁም አሁን ብንጠላና ብንለያይ እራሱ ወይ አምስት ዓመትም ወይ አስር ዓመትም ብትቆይ ልጆች ያደጉ ጊዜ አባታችን አሳይን ማለታቸው አይቀርም። በሕይወት ካለን እኔ ሚዲያ ላይ እሰራለሁ እሷም ሰራለች፣ ያቁኛል። አባታቸውን ደግሞ ከእሷ ስርም ጠፍተው ወደ እኔ ሊመጡ ይችላሉ ማለት ነው። እሷ ለፍታ ለፍታ ተንከራታ ካሳደገች በኋላ አባታችን ብለው ስናፍቃቸው ወደ እኔ መምጣት ቸው ነበር ማለት ነው። በዛ ሰዓት ምርጫ ብሰጣቸው እኔ ጋ ብቻ ቀሩ። እንሷ እንዳትየው ምናም ብላቸውም የሆነ ነገርም ብላቸውም እሷም ለፍታ ለፍታ ሳድጋ አላሳየም ብላ ቆይታ መተው እኛ ብንተያይ ልትናደድም ሌላም ችግር ሊፈጠርም ይችላል። ማነው እሷም ሌላ ዮት ከሆንኩ በኋላ ግን እንደዚህ ከሚሆን ያው ልጆች ከአባትና ከእናታቸው ጋር ቢያድጉ ነው ደስ የሚለው ማለት ነው እና አልሀምድሊላሂ አልሐምዱሊላህ አለው። በጣም ደስ ብሎኛል። እንግዲህ ጉዞ ወደ አደን ነው። በሌሊት በጠዋት ወደ አደን እንጓዛለሁ። እዛም ያለውን ደግሞ አንዳንድ ነገር የሚመች ከሆነ እቀርጽላችኋለሁ። ኤርፖርት ላይ የሚመችውን ነገር እቀርጽላችኋለሁ። ኢንሻላህ ሱመያም ደግሞ አበባ ይዛ ኤርፖርት ላይ እንደምጠብቀኝ ተስፋ አደርጋለሁ ማለት ነው። እንደምጠብቀኝ ተስፋ አደርጋለሁ እና ኢንሻላህ እስከ መጨረሻው ከእኔ ጋር ስለሆናችሁ አመሰግናለሁ። እስከ መጨረሻ አሁን የቀረኝ የጓደኝ መኪና የመኪና ነው። መኪናውን በቃ ስንቀሳቀስበት ነበረ። አሁን ለሱ ሰጥቼው ከዛ በቃ ጉዞ በጠዋት ነገ ጠዋት ወደ ኢትዮጵያ እጓዛለሁ ማለት ነው። እንግዲህ ዱአ አድርጎልን እንግዲህ በሰላም እንድንገናኝ፣ ሱመያም ሀሳቧ እንዳትቀየር ምንም ነገር እንዳይፈጠር ማለት ነው ኢንሻአላህ።